ጤና ይስጥልን ክብራትና ክብራን የዩቲዩብ ቻናል የቤተሰቦች፣ ዛሬ እንግዲህ ሙሉ ለሙሉ ግንባታው ተጠናቆ ያለቀለትን ቤት በ30 ፐርሰንት ቅድመ ክፍያ ብቻ መረከብ የምትችሉትን ነው ማሳያችሁ። እንግዲህ አካባቢው እንደምታዩት ለመኖሪያ ምቹ የሆነ ነው። መሀል አስፋልት ዳር ያለ ሳይት ነው። ለትራንስፖርቴሽን በጣም ምቹ የሆነ ቦታ ላይ ያለ ነው። በውስጡም ሱፐርማርኬት፣ ስፓ፣ ጂም የመሳሰሉትን የያዘ ነው። አሁን ላይ እንዲሁም ስራ ጀምረዋል። ይሄ የምታዩት እንግዲህ መቶ አስር ካሬ ነው። ባለሁለት መኝታ ቤት ነው። እንደምታዩት ሙሉ በሙሉ የተጠና የተጠናቀቀ ነው። ኪችን ካቢኔት፣ ቁም ሳጥኖቹን ሁሉ አካቶ ሙሉ ክፍያው 10.7 ሚሊዮን ብር ነው። እንግዲህ አሁን እንደነገርኳችሁ 30 ፐርሰንቱን ብቻ ቅድሚያ በመክፈል አሁን ላይ መረከብ የምትችሉት፣ ዛሬ ተረክባችሁ በማግስቱ ቤት ለምቡሳ የምትባሉበት አይነት ቤት ነው። ቤቶቹ ከባለ ሁለት መኝታ ጀምሮ እስከ ባለ አራት ድረስ አማራጭ ያላቸው ናቸው። ሰፋፊ ካሬ ለምትፈልጉ ደግሞ ከ132 ካሬ ጀምሮ እስከ 172 ካሬ ድረስ አማራጭ አቅርበናል። ከዚህም በተጨማሪ እንግዲህ የተወሰኑ ቤቶችን በሴሚ ፊኒሽ ዳውጥተናል በሴሚፊኒሽ በሴሚ ፊኒሽድ ስላችሁ ሴራሚኩን፣ ጂፕሰም ስራውን እኛ ጨርሰን የተወሰኑ ስራዎች ብቻ የሚቀሩትን ቤት ነው። በ117 ካሬ በ99 ሚሊዮን ብር ሙሉ ክፍያ በ3 ሚሊዮን 300 ሺ ብር ቅድመ ክፍያን ያቀረብንላችሁ። ለተጨማሪ መረጃ እንዲሁም ሳይቱን መጥታችሁ በአካል ለመጎብኘት ከታች ባለው ቁጥር ደውሉልን።